በዚህ በያዝነው የህዳር ወር በሀገራችን ኢትዮጵያ የቫይራል ሂሞሮጂክ ፌቨር በደቡብ ኦሞ ዞን ጅንካና አካባቢው መከሰቱን የኢትዮጵያ ጤና ጥበቃ ኢንስቲቱትና የኢትዮጵያ ጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲቱት ማሳወቃቸው ይታወቃል። ታዲያ የዚህ የቫይራል ሂሞሮጂክ ፌቨር አይነት የትኛው ነው የሚለውን ለመለየት ምርመራ እንደተደረገና ና የቫይረሱም ይህን የቫይራል ሂሞሮጂክ ፌቨር ያስከተለው ማርበርግ ቫይረስ እንደሆነ የኢትዮጵያ ህብረተሰብ ጤና ኢንስቲቱትና የኢትዮጵያ ጤና ጥበቃ ሚኒስቴር አሁንም ማሳወቃቸው ይገለጻል። ለመሆኑ ይህ ማርበርግ ቫይረስ ምንድን ነው? ማርበርግ ቫይረስ የምንለው ከኢቦላ ቫይረስ ቤተሰብ አንዱ ሲሆን ፊሎቨርዲ የሚባለው የቫይራል ሄመሬጂክ ፌቨር ፋሚሊ ነው ማለት ነው። በእነዚህ በፊሎቨርዲ ቫይረስ አማካኝነት ከሚከሰቱ ቫይረሶች አንደኛው ኢቦላ ቫይረስ ና ማርበርግ ቫይረስ ናቸው። ይህን እውነታም የኢትዮጵያ ጤና ጥበቃ ሚኒስትር ይፋ አድርጓል። የዓለም ጤና ድርጅት እና የአፍሪካ ሲዲሲ የመሳሰሉ ተቋማት በቀጥታ ተሳትፎና ድጋፍ ያደረጉ እንደሆኑም ተገልጿል። ለመሆኑ ማርበርግ ቫይረስ ምንድን ነው? ልክ ላይቤሪያ ላይ እንደተከሰተው ኢቦላ ቫይረስ ጋር ተመሳሳይነት አለው ወይስ ይለያል የሚለውን ነገር እናያለን። እንዲሁም ራሳችንና ቤተሰቦቻችን እንዴት ከዚህ ገዳይ ቫይረስ እንጠብቅ፣ መከላከያ መንገዱ ምንድን ነው የሚለውን ነገር በዛሬው ቪዲዮችን እናያለን። ሰላም ጤና ይስጥልኝ። ይህ ዋይኬል ዘን ስቶሪ ዩቱብ ቻናል ነው። በዛሬው ቪዲዮችን የምናየው ማርበርግ ስለ ማርበርግ ቫይረስ ምንነት እና መተላለፊያ መንገዶች፣ የበሽታው ምልክት እና ህክምና እና ምርመራ አይነቶች፣ እንዲሁም መከላከያ መንገዶቹ ምን ይመስላሉ ለሚሆን ለማየት እንሞክራለን። አብራችሁ ቆዩ። ማርበርግ ቫይረስ ምንድን ነው? ከዚህ በፊት በሰራሁት ቪዲዮ ለመግለጽ እንደተመከረ እንደሞከርኩት የቫይራል ሄሞሮጂክ ፌር የሚያስከትሉ የቫይረስ አይነቶችን ወይም ፋሚሊዎችን በአራት ከፍለናቸዋል። በአራት ምድብ ከፍለናቸዋል። በአራት ምድብ ከከፈልናቸው የቫይራል ሄሞሮጂክ ፔስ አስማ አምቺ ቫይረሶች ውስጥ ፊሎቬርዲ ብለን ከከፈልነው ፋሚሊ ውስጥ ኢቦላ ቫይረስና ማርበርግ ቫይረስ ይገኛሉ ማለት ነው። የዚህ ቫይረስ ተሸካሚ የሆነችው ሆስቱ የሌሊት ወይም ፍሩት ባት የምትባል ለልች ማለት ኢጂፕሽያን ፍሩት ባት ሩስቴ ኢጂፕሽያን ሩስቴ ፍሩት ባት እንትባላች ወይም የሌሊት ወፍ ነች ማለት ነው። ለረጅም ጊዜ ከዚች ወፍ ጋር ንክኬ ወይም ደግሞ የሌሊት ወፍ በምትኖርበት ዋሻ ወይም ደግሞ የማዕድማዎች አካባቢ ተደጋጋሚ የሚገባ ሰው በዚ ማርበርግ ቫይረስ የመያዝ እድል አለው ማለት ነው። ከዚህ በተጨማሪ ዝንጀሮዎችና ጦጣዎች ጋር ንክኪ መፍጠርም የማርበርግ ቫይረስን ያስተላልፋል ማለት ነው። ነገር ግን ይህ ማርበርግ ቫይረስ እንደ ኮሮና ቫይረስ በትንፋሽ ተላላፊ አይደለም ማለት ነው። ወደ መተላለፊያ መንገዱ ስንመጣ ማርበርግ ቫይረስ በሁለት አይነት መንገድ ይተላለፋል። ማርበርግ ቫይረስ በዳይሬክት ኮንታክት ማለት ዞኖቲክ ፊቸር አለው፣ ሂማን ቱ ሂማን ፊቸር አለው ማለት ነው። ዞኖቲክ ፊቸሩ ከእንስሳት ወደ ሰው ሲተላለፍ በዋናነትን የሌሊት ወፍ ወይም ች ፍሩት ባት የምንላት የሌሊት ወፍ የእሷን ጋር በሚኖር ንክኪ የእሷ ሽንት ወይም የእሷን ስጋ በመመገብ ሊሆን ይችላል። እንዲሁም ደግሞ ጦጣዎችና ዝንጀሮች ጋር በሚኖር ንክኪ ከሰው ከእንስሳት ወደ ሰው ወይም ዘኖቲክ ትራንስሚሽን ይኖራል። ሁለተኛው መንገድ ሂውማን ቱ ሂውማን ትራንስሚሽን ያለው ማለት ወይም ከሰው ወደ ሰው ይተላለፋል ማለት ነው። አሁንም በድጋሚ መናገር የሚፈልገው ነገር የማርበርግ ቫይረስ በቀጥታ ንክኪ ወይም ዳይሬክት ኮንታክት ይተላልፋል። ከዛ ባለፈ ግን በመጨባበጥ በትንፋሽ ምናምን አይተላለፍም ማለት ነው በቀላሉ ለምሳሌ በተከፈተ ቁስል ለምሳሌ ቆዳችን ኦፕኒንግ ስኪን ሙከስ መንብሬን ሲኖር በአይን በአፍንጫ በቀጥታ ቫይረሱ ሲገባ በማርበርግ ቫይረስ እንያዛለን ማለት ነው። ከሰውነት በሚወጡ ፈሳሾች የደም ሽንት፣ ምራቅ፣ ላበት የመሳሰሉትና ከሴመን ወይም ስፐርም ጋር ወይም ሴክሿል ኢንተርኮርስ ማርበርግ ቫይረስ ይተላለፋል። ከዚህ በሌላኛው መተላለፊያ መንገዱ ኮንታሚኔትድ የሆኑ ማቴሪያሎች ናቸው። ቁሳቁሶች ማለት ነው። በተበከለ ቁሳቁስ ስንል ማርበርግ ቫይረስ በማርበርግ ቫይረስ የተያዘ ሰው የተጠቀመባቸው አንሶላ፣ ብርድልብስ፣ ሌሎች አልባሳት፣ የሕክምና መገልገያ ቁሳቁሶችን መጠቀም ማርበርግ ቫይረስ እንድንያዝ ያደርጋል። ሶስተኛው በቀብር ስነስርዓት ነው። በቀብር ስነስርዓት ላይ ወይም ደግሞ ቡሪያል ሰርሞኒ በምንለው በየትኛውም አካባቢ ይታወቃል። አንድ ሰው ሲሞት አጥቦ ገንዞ መቅበር የተለመደ የቤተሰብ ኃላፊነት ነው። በዚህ ጊዜ ግን ቫይረስ ማርበርግ ቫይረስ በቀላሉ እንድንያስር የሚያደርግ ለዚህ በማርበርግ ቫይረስ የሞተ ሰው መቀበር ያለበት መገነዝ መጣጠም ያለበት ለዚህ በሰለጠኑ በቂ የሆነ የመከላከያ ግብአት ባላቸው ባለሙያዎች ቢሆን የበሽታ ስርጭትን መከላከል ይቻላል ማለት ነው። ምልክቶችን ስና የማርበርግ ቫይረስ ከሌሎች ቫይራል ሂሞሬጂክ ፌቨር ቫይረሶች ጋር ተመሳሳይነት አለ። ተመሳሳይ የሆነ ምልክት ነው ያለው ማለት ነው። ለምሳሌ ከሚከሰቱት ምልክቶች ውስጥ በድንገት የሚከሰት ከፍተኛ የሆነ ትኩሳት ከባድ አላስምታት እና ከፍተኛ የሆነ የድካም ስሜት ይከሰታል። እነዚህ ምልክቶች ከተከስቶ ከሶስተኛው እስከ አምስተኛው ቃል ባለው ቀን ውስጥ ደግሞ ምን ይከሰት ይችላል? ተቅማጥ ይኖራል፣ የሆድ መምና ቁርጠት፣ ማቅለሸሽ፣ ማስታወቅ ይኖራል። ከፍ ያለ ደረጃ ደግሞ ሲደርስ የድድና የአፍንጫ መድማት እንዲሁም ደም የቀላቀለ ትውኪያ ይከሰት ይችላል ማለት ነው። እንዲህ ያለ ምልክት ሰው ካለ በተለይም በጅንካና አካባቢ የሚኖር ከሆነ በቶሎ ወደ ህክምና ተቋም መውሰድ ይኖርብናል ማለት ነው። መከላከያ መንገዶች ምንድን ናቸው? ከቫይረስ አሁን የመጀመሪያው ነገር ትልቁ መረዳት ያለብን ነገር መከላከያ መንገዱን በደንብ አንደርስታንድ ማድረግ ነው በደንብ መረዳት ነው። ማርበርግ ቫይረስን መከላከል የምንችለው የመጀመሪያው ነገሮች አምስት ስቴፖችን በመከተል የማርበርግ ቫይረስ ስርጭትን መከላከል ይቻላል ማለት ነው። የመጀመሪያው ንጽህና ነው። ሁለተኛው ንክኪን ማስወገድ ነው። ሶስተኛው ደህንነቱ የተጠበቀ የቀብር ስነ ስርዓት ማከናወን ነው። አራተኛው ከሌሊት ወፎችና ከጦጣዎች ከዝንጀሮች ጋር የሚኖር ንክኪ መቀነስ ነው። አምስተኛው ደግሞ በቶሎ ማሳወቅ ወይም ሪፖርት ማድረግ ለህክምና ተቋማት የቫይረስ ስርጭቱን በመከላከል ያግዛል ማለት ንጽህና ስንል ለምሳሌ እጅን በውሃና በሳሙና ሁሌም ቢሆን መታጠብ፣ አልበዚያም በሳኒታይዘር አልኮል ቤዝድ በሆነ ሳኒታይዘር እጅን ማጽዳት ያስፈልጋል። ንክኪን ማስወገድ ደግሞ ኮንታክትን አቮይድ ማድረግ ያስፈልጋል። ከላይ የዘረዘርናቸው ምልክቶች ካሉበት ለምሳሌ ከላይ ደመድ፣ ተቅማጥ፣ ራት፣ ከፍተኛ የሆነ ትኩሳት ካለው ሰው ጋር በቀጥታ ንክኪ አለማድረግ ምክንያቱም በላበትን፣ በምራቅም፣ በተለያዩ ሰውነት ፈሳሾች ስለሚተላለፍ ንክኪን ማስወገድ ያስፈልጋል ማለት ነው። ሶስተኛው ደህንነቱ የጠበቀ የቀብር ስነስርዓት ማከናወን አለብን ስንል በማርበርግ የተያያዘ ሰው ሲሞት የቀብር ስነስርዓት መከናወን ያለበት ሁልጊዜም በዚህ በሰለተው ወንባዎች የራሳቸው መከላከያ ባላቸውና እንዴት ስራቸውን በአግባቡ መስራት በሚችሉ ባለሙያዎች ቢሆን ቫይረስ ስርጭቱን መከላከል ይቻላል ማለት ነው። ሌላው ከሌሊት ወፍ ጋር መራቅ ነው። ከሌለ ጊዜው ወደው አሞና አካባቢ የሚገኙ በሚገኙ ዋሻዎች፣ ማዕድን ማውጫ ሰፈሮች መራቅ አስፈላጊ ነው። ምክንያቱም የሌሊት ወፎች መኖሪያ ስለሆነና በዚህ ምክንያት ቫይረስ ስርጭቱን ስለሚተላልፍ ከሌሎች ወፎች እና ከነን ፕራይሜት የምንላቸው አጥቢ ካርቦን አጥቢ ሆኖ ግን ሰው ካርቦን ነን ሂማን ፕራይሜት ከምንላቸው ውስጥ ከዝንጀሮዎች ከጦጣዎች መጠበቅ መራቅ የማርበርግ ቫይረስ ስርጭትን ለመከላከል ያግዛል። ሌላኛው በቶሎ ማሳወቅ ነው። ሌላውና በጣም አስፈላጊ የሆነ ነገር እነዚህ ከላይ ያየናቸው ምልክት በአካባቢያችን ከተከሰተ በነፃ የስልክ መስመር እዚህ ስክሪኑ ላይ በሚታየው ማለት ነው በመደወል ማሳወቅና በህዝብ ባስ በህዝብ ትራንስፖርት ሳይሆን በአምቡላንስ በአምቡላንስ ወደ ጤና ተቋም በመውሰድ የቫይረስ ስርጭትን መከላከል ይቻላል ማለት ነው። ህክምናውን ስናይ ለምሳሌ ለማርበርግ ቫይረስ ስፔሲፊክ የሆነ ትሪትመንት የለውም። ሳፖርቲቭ ትሪትመንት ነው፣ ድጋፍ የሚሰጡ ለምሳሌ ትኩሳት ሲኖር የትኩሳት መዳንዶችን መስጠት ባለፈው ለመግለጽ እንደሞከርኩት ይህ ለኢንስቶሪ ወደ ላንቲ ኢንፍላማቶሪ ጩባንሰጥ ይመከራል እንደ ፓራስታሞል ግን ተመራጭ ነው ማለት ፓራስታሞል እንቱም ሊቀምሳለ ዳይክሎፌናክ ኢንጀክሽን ምናም ባይሰጥ አነሰሰሪ የሆነ ኢንጀክሽን ማስወግድ ያስፈልጋል ማለት ነው። ፍሉር ቶሎቶሎም ሰጥ ኤሌክትሮራይትን ባላንሱን ኮረክት ማድረግ ያስፈልጋል። ብለድ ሉስ ካደረገ ብለድ ትራንስፈሩን በመስጠት እንዲሁም ኦክሲጅን ሳፖርት በመስጠት ሳፖርቲቭ ማኔጅመንት በመስጠት ሰውየውን ህይወትን መታደግ ይቻላል ማለት ነው። ፍራት ወይም ድንጋጤ እጅግ አደገኛ የሆነ ጉዳይ ስለሆነ ጦር ከፈታው ወሬ ፈታው የሚባለው አባባል በጣም እንት ስለሆነ ይህ ያለ ምክንያት የሚሰጡ ያለ ኤቪደንስ የሚነገሩ አሉባልታዎችን መራቅ ያስፈልጋል ማለት ነው። ከዚህ በፊት በኮሮና ወረርሽኝ በጣም ብዙ ነገሮች ተብለዋል አይደለ። ስቲሊ ማስክ እንኳን በብዙ በብዙ ብር እስከ መሸጥ ደርሷል። አይደለ የተሰለየበት ማስክ ነው ምን አለበትና፣ ይህን ብሉ ይህን ጠጡ እየተባለ ብዙ ሰውን ለከፍተኛ ጭንቀት የዳረጉ ሁኔታዎች ነበሩ። ስለዚህ ከዛ በመማር የኢትዮጵያ ጤና ጥበቃ ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚሰጡት መመሪያና መረጃ በየቀኑ በመከታተል ከአሉባልታና ከአላስፈላጊ ጭንቀት መራቅ ይቻላል ማለት ነው። ለዛሬ ያዘጋጀናቸው ቪዲዮ ነው ይሩ አመሰግናለሁ።